ዓለም አቀፉ የገንዘብ ድርጅት IMF ሊጠናቀቅ ወራቶች በቀሩት የጎርጎርሳውያኑ 2025 የኢትዮጵያ ኢኮኖሚ በ7.2% ያድጋል ተብሎ እንደሚጠበቅ ትንበያውን አስቀምጧል። ይህ እድገት የኢትዮጵያን ኢኮኖሚ ከሰሐራ በስተ በስተደቡብ ካሉ የአፍሪካ ሀገራት በፍጥነት እያደጉ ካሉት አንዱ ሆኖ እንዲቀጥል ያደርገዋልም ብሏል። በዓመቱ ከሰሐራ በስተ ደቡብ ያሉ የአፍሪካ ሀገራት አማካይ የኢኮኖሚ እድገት 4.1% እንደሚሆን የአይኤምኤፍ ትንበያ ያሳያል። የኢትዮጵያ ኢኮኖሚ እድገቱን ያስመዘግባል ተብሎ የሚጠበቀው በተለያዩ ፈተናዎች ውስጥ ሆኖ ነው። አንዱ እንደ አይኤምኤፍ መረጃም ሀገሪቱ ያለባት ብድር ሲሆን ሌላው የውጭ እርዳታ መቀነስ ነው። የሽቀጦች ዋጋ አለመረጋጋትን በተጨማሪ ምክንያትነት ጠቅሷል። በእርግጥ እንደ ቡናና ወርቅ ያሉ ምርቶች ዋጋ መጨመር በውጭ እርዳታ መቀነስ ምክንያት ካጋጠመው ተጽዕኖ የተወሰነውን ለመቀነስ እንዳስቻለ ተናግሯል። በዚሁ የድርጅቱ ትንበያ ዙሪያ አስተያየታቸውን የጠየቅናቸው የምጣኔ ሀብት ባለሙያው አቶ ክቡር ገና የኢኮኖሚ እድገት የሚሰላበት መንገድ አንዳንዴ ነባራዊውን ሁኔታ እንደማያ እንዲያሳይ ተናግረዋል። ለአብነትም ገበያ ላይ የሚሸጥ ዕቃ በመጠን ሳይጨምር ዋጋው ከፍ በማለቱ ብቻ ምርት እንደጨመረ ተደርጎ ሊሰላ ይችላል ብለዋል። ግሮስ ዶሜስቲክ ፕሮዳክት የሚለው አንድ የኢኮኖሚ መለኪያ ሆኖ ሳለ ያ መለኪያ በአብዛኛው ሀገሪቷ ምን አመረተች ወይም ደግሞ ምን ላይ ውጪዎቿ አተኮሩ ገቢዎቿ አተኮሩ፣ የሚለውን ሀሳብ ይዞ ነው የሚነሳ የዋጋ ጭማሪ ምንም እንኳን የሚሸጠው ገበያ ላይ ያለው እቃ በአሀዝ ወይም ደግሞ በምርት ባይጨምርም በዋጋ ስለጨመረ ብቻ ጂዲፒውን ያሳድገዋል። ኢንፍሌሽኑ ራሱ ያንን ጂዲፒ ያሳድገዋል። ስለዚህ መሰረታዊ የሆኑ እድገቶች ላይ ብቻ ለማተኮር በዚህ በጂዲፒ አሃዝ አይቻልም። ሌሎቹንም አሀዝ መውሰድ ያስፈልጋል። ለምሳሌ ዩኤንዲፒ የሚያወጣው የሂውማን ዲቨሎፕመንት ኢንዴክስ አለ። ስንት ትምህርት ቤት ተገነባ፣ ስንት ተማሪ ተመረቀ፣ ስንት የጤና ሕክምና በምን ያህል አደገ፣ የወጣቶች የስራ እድል ምን ያህል ተከፈተ፣ ወይም ደግሞ እድገት አሳየ የሚለው ጂዲፒ አያሳይም፣ ይሄን ሁሉ አሀዝ አያሳይም። ብር ከዶላር አንጻር ያለው የመግዛት አቅም እንዲዳከም መደረጉም ጥቅል ሀገራዊ ምርቱን ከፍ ያለ ሊያስመስለው እንደሚችል አቶ ክቡር ተናግረዋል። ቡናና ወርቅም ቢሆኑ ኢኮኖሚውን የደገፉት ምርታቸው ጨምሮ ሳይሆን ዋጋቸው ከፍ በማለቱ ነው ሲሉ አክለዋል። የኢትዮጵያ ብር መዳከሙ ባለፉት ስድስት ሰባት ወር በተደረገው ሪፎርም መሰረት መዳከሙ ራሱ የሀገሪቷ ሀብት ቢወርድም የጂዲፒው አሃዝ ከፍ ሊል ይችላል የቡና ወይ ደግሞ የወርቅ ምርቱ ሳይሆን ዋጋው በመጨመሩ እንደዛው ከፍ ሊል ይችላል እና አነጋጋሪ ነው ለማለት ነው። አንድ አይነት አመለካከት የሚሰጥ አሃዝ ቢሆንም ጂዲፒው የጠቅላላ አገሪቷን የኢኮኖሚ ሁኔታ እና በተለይ የህዝቡን አቅምም ሆነ ሁኔታ የሚያሳይ አይደለም። ጥቅል ሀገራዊ ምርትን መሰረት በማድረግ የኢኮኖሚ እድገትን ማስላት በመሰረቱ ስህተት አይደለም፣ የሚሉት የምጣኔ ሀብት ባለሙያው አቶ ክቡር፣ ችግሩ የህዝቡን አጠቃላይ የኑሮ ሁኔታ ማሳየት አለመቻሉ እንደሆነ ተናግረዋል። የዜጎችን የኑሮ ሁኔታ ለማወቅ የተሻለው ስሌት የነፍስ ወከፍ ገቢ እንደሆነ በመጥቀስ የህዝብን ሁኔታ የሚያሳየው ፐርካፒታ ኢንካም የሚባለው ነው። እያንዳንዱ ግለሰብ ጂዲፒውን በህዝብ ቁጥር ስናካፍለው የሚሰጠን አሀዝ የሚያመለክተው ባለፉት አምስት ስድስት ዓመታት ይሄ አሀዝ አለ ማደቡ እንዲያውም አለበት ቦታ መቅረቱን ነው የሚያሳየው። ስለዚህ በጥንቃቄ መውሰድ ያለብን አሀዝ ነው ብዬ ነው የምገምተው። አይኤምኤፍ በትንበያው ኢትዮጵያ በውጭ እርዳታ መቀዛቀዝ ምክንያት ሊያጋጥማት የሚችለውን ተጽዕኖ ለመቀነስ ብትወስዳቸው ያላቸውን ምክረ ሀሳቦችም ሰጥቷል። አንዱ ምክረ ሀሳብ የሀገር ውስጥ ገቢን ማሳደግ የሚል ነው። የሀገር ውስጥ ገቢን ማሳደግ ማለት ከዜጎች ተጨማሪ ገንዘብ መውሰድ ነው የሚሉት የምጣኔ ሀብት ባለሙያው አቶ ክቡር ገና ይሄ ደግሞ ይበልጥ የሰዎችን የኢኮኖሚ አቅም እንደሚያዳክም ተናግረዋል። የሀገር ውስጥን ገቢ በሚመለከት ከህዝብ የሚሰበሰበው ገንዘብ ተወስዶ ለልማት ይውላል ተብሎ ነው የሚገመተው። ነገር ግን ምንድን ነው፣ በማንኛውም እይታ ስትመለከት ከህዝብ ወይም ደግሞ ከነጋዴውም ሆነ ከአጠቃላይ ህብረተሰቡ ገንዘብ ነው የምትወስደው፣ ወስደ ወደ መንግስት ካዝና ነው የምታስገባው። ያ ማለት ምንድን ነው፣ ከህዝብ የምትወስደው ገንዘብ ነጋዴውም ሊጠቀምበት አይችልም፣ ህዝቡም ራሱ ለፍጆታ ሊጠቀምበት አይችልም። የበለጠ አቅሙን ያዳክመዋል። የኢትዮጵያ መንግስት በ2017 በጀት ዓመት አጠቃላይ ኢኮኖሚው በ8.8 በመቶ እንዳደገ ማሳወቁ ይታወሳል።